ዛሬ የምንጀምረው ከዋናው የባቡር መስመር ወደ ኤምኤጂ ሆልዲንግ ኢንዱስትሪያል ፓርክ የሚያገናኘው ይሄ የባቡር ሐዲድ በሀገር ልጆች ለመጀመሪያ ጊዜ በሀገር ልጆች ዲዛይን ተደርጎ በሀገር ልጆች የሚሰራ መሆኑ ልዩ ያደርገዋል። የዚህ የኢትዮጵያ የማንሰራራት አንዱ አካል ተደርጎ የሚወሰድ ነው። ሁለተኛ ይሄ ስራ ፋይናንስ ተደርጎ የሚሰራው በግል ባለሀብት መሆኑ ነው። ይህም ለመጀመሪያ ጊዜ ነው። ኢትዮጵያ ውስጥ እንደዚህ አይነት ስራዎች እንዲበረታቱ በሀገር እውቀት በሀገር አቅም ለኢትዮጵያን ብልጽግና እውን ማድረግ ትክክለኛ አማራጭ ነው፣ የሚገባም ጉዳይ ነው። የባቡር መሰረተ ልማት በሀገሪቷ በሙሉ መስፋፋት አለበት። ኢትዮጵያ ሀገራችን ከሰሜን ደቡብ ከምስራቅ ምዕራብ እርስ በርስ መተሳሰር አለብን። እኛ ከዛ በተረደፈ ነው። ከጎረቤት ሀገሮች አጀን ጋር መተሳሰር አለብን። የአፍሪካን አህጉራዊ ነጻ የንግድ ቀጠና እውን በማድረግ ውስጥ ኢትዮጵያ የራሷ ጉልሚና መጫወት አለባት። ለዚህ ደግሞ መሰረተ ልማት በተለይ የባቡር መሰረተ ልማት እጅግ ወሳኝ ስለሆነ ይሄን በቀጣይነት እንደምታደርጉ ሌሎች የግል ባለሀብቶችንም የአቶ አብዱለኪምን ፈለግ እንደምትከተሉ ጥርጥር የለኝም። ይሄን እውን በማድረግ ውስጥ የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት፣ በተለይ ደግሞ ሚኒስቴር መስሪያ ቤታችን የትራንስፖርትና ሎጂስቲክስ ሚኒስቴር አስፈላጊ የሆኑ ሁሉ ድጋፍ እንደሚሰጣችሁ እያረጋገጥኩ፣ ለዚህ በመብቃታችን እንኳን ደስ ያላችሁ።